ክብሮታይ ሰላምታችን በያላችሁበት የድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ እኔን አታሸንፉኝም ሲሉ ጠቅላይ ሚኒስትር አብይ አህመድ ዛቱ። ይህ የሚሆነው ደግሞ ፈጣሪ አብሮ ስላለ ነው ብለው መለኮታዊ ምክንያትን ከከሚሴ ሲያሰምተዋል። ምክትላቸውም ከደሴ ጠላት ነው ተፈርጇል ሲሉ ተሰምተዋል። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። ይህ በእንዲህ እንዳለ የፋኖ አመራሩ ዘመነ ካሴ ከሌሎች የብልጽግና ተቃዋሚ ኃይሎች ጋር እየተፈጠረ ነው ስላሉት ቅንጅት ተናግሯል። በከተሞች ሊፋፋም ይገባል ስላሉት ትግልም እንደዚሁ ሲገልጹ ተሰምቷል። በአማራ ክልል የቀጠለው የተኩስ ልውውጥ የሚያደርሰው ውድመትም እንደቀጠለ ነው። ትሰሙታላችሁም። በኤርትራ ድንበር አካባቢ የድሮን ማስፋፊያ መካሄዱ ተሰማ። ይህ በእንዲህ እንዳለ ከሰሞኑ የብልጽግናው የውጭ ጉዳይ ሚኒስትር ያቀረቡትን ክስ ተከትሎ ከወደ አስመራ ምላሽ ተሰጥቷል። ይህንንም ይዘናል። ጄኔራሉ ትግራይ በህልውና አደጋ ውስጥ ናት ሲሉ ተናገሩ። በሌላ በኩል በክልሉ ጦርነት ሊቀሰቀስ ነው በሚል ጎሬ የዋጋ ጭማሪ በሚያደርጉ አካላት ላይ እርምጃ ወስዳለው ሲል የጊዜያዊ አስተዳድሩ አስጠንቅቋል። ሌላኛው መረጃችን ነው። በኢትዮጵያ ኦሮሚያ ክልል የተፈጸሙ ግድያዎች ዓለም አቀፋዊ ትኩረትን አግኝቷል። የዓለም አብያተ ክርስቲያናት ምክር ቤት በአርሲ ዞን በተፈጸመው ጥቃት ጉዳይ ላይ መግለጫ አውጥቷል። ተጨማሪውን አዘጋጅተናል። ብሪታንያ ስደተኞችን በተመለከተ አዲስ የፖሊሲ ለውጥን አድርጋለች። በብሪታንያ የጥገኝነት ጥያቄያቸው ተቀባይነት ያገኙ ስደተኞች በሀገሪቱ በቋሚነት እንዳይቆዩ እንደሚደረግም ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። እኔን አታሸንፉኝም ሲሉ ጠቅላይ ሚኒስትር ዐቢይ አህመድ ዛቱ። ይህ የሚሆነው ደግሞ ፈጣሪ አብሮች ስላለ ነው ብለው መለኮታዊ ምክንያትን ከከሚሴ ያሰምቷል። ምክትላቸውም ከደሴ ጠላት ነው ተፈርጀዋል ሲሉ ተሰምቷል። ብልጽግና ባለፉት ሁለት ዓመታት በአማራ ክልል የተለያዩ ከተሞች ከሃያ ሚሊዮን በላይ ሰዎች የተሳተፉባቸው የአዳራሽ ስብሰባዎችን በሹማምንቱ መሪነት በኩል ማካሄዱን መግለጹ ይታወሳል። የክልሉ ባለስልጣናት ብቻ ሳይሆን እነሽመልስ አብዲሳ ወደ ሰቆጣ እና እናዳነች አበቤ ወደ ጎንደር፣ ነቢይ ቄላሁ ሪሶ ወደ ባህር ዳር ጭምር እየተላኩ ህዝቡም መፈክሮችን ይዞ በየአደባባዩ ለሰልፍ እንዲወጣ እየተደረገም ይኸው ለእኛ የሚገዛ ህዝብ ነው በሚል ለማስነገር ተደጋጋሚ ጥረቶች ተከናውኗል። ጠቅላይ ሚኒስትር አብይ አህመድም ምክትላቸውም ፊልድ ማርሻል ብርሃኑ ጁላም ምክትላቸውም አንድ ሰሞኑ ወንድሞቻችን፣ ሌላ ጊዜ ደግሞ ጠላቶቻችን እያሉ በዋና ዋና የክልሉ ከተሞች እየተገኙ እጅ ስጡን እንጂ እያሉ የቀውሱ መፍትሄን አድርገውትም ቀጥለዋል። እነዚህ ሁሉ ሙከራዎች ግን የችግሩ ሁነኛ መፍትሄዎች ሊሆኑ አልቻሉም እና ከሽፏል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ና መከተላቸው ተመስገን ጥሩ ነ እያደረጉት ያለው የክልሉ ጉብኝትም የዛ ሁሉ ያልተሳካ ሂደት ቀጣይ ክፍል ነው። ጎንደር ና ባህር ዳር ላይ ከሰሞኑ ተገኝተው እንዴት በመከላከያ ሰራዊቱ እየታጀብ ልማት ና ልማ ያሉት የብልጽግና ነው። ፕሬዚዳንት አብይ አህመድ አሁን ደግሞ በክልሉ ወደ ኦሮሞ ብሔረሰብ አስተዳደር ዞን ከሚሴ ተጉዟል። የከሚሴ

ጠቅላይ ሚኒስትሩ እርሳቸው ፈልገው ላሊበላ እንኳን በሰላም ገብተው መመለስ ያቃታቸው አቶ አረጋን ግን አምነው ወደ ከሚሴ እንደተጓዙ በመግለጽ የአይናችሁን ጨፍኑና ላሞኛችሁ ማብራሪያቸውን ሲያቀርቡ በጭብጨባ የታጀቡ ሲሆን ከልጅነቴ ጀምሮ ስለ ከሚሴ ታሪክ ነው ስሰማ ያደግኩት የሚል ሌላ ተመሳሳይ ጉዳይም በዛው መድረክ አክለውበታል። ከዛ በኋላ ያስከተሉት ንግግር ግን አታሸንፉንም፣ አታሸንፉኝም የሚል ዛቻ ነው። አልሸነፍም ያሉበትን ምክንያት ደግሞ

ጠላት ያስብ እንጂ ይሞክርም እንጂ እኛን አያስቆመንም። ምክንያቱም ፈጣሪ ከእኛ ጋር ነው። ፍቅርን፣ አንድነትን የማይፈልጉ ከኔ ውጭ ወዲያ የሚል አስተሳሰብ የተሞሉ አካላት ምንም ሊያስቡብን ይችላሉ። አሁን እዚህ የምናገረው ግን እኛም ማሸነፍ አይችሉም የሚለውን ነው። ምንም ማድረግ አይችሉም። አስበንበትም ነው ወደዚህ የመጣ ነው። ሃይማኖትና መንግስት በህገ መንግስቱም የተለያዩ ስለመሆናቸው በተቀመጠበት ሀገር ፖለቲካና ብልጽግናን መለኮታዊ አድርጎ ማቅረብ እንደ ኢትዮጵያ ያሉ ሀገራት መሪዎች ወቅታዊ መገለጫ ነው። በእርግጥ ጠቅላይ ሚኒስትሩ የሀገሪቱ መዳረሻ ወዴት ነው ተብለው ከዓመታት በፊት ሲጠየቁም መዳረሻችን ማሰማይ ቤት ነው የሚል ምላሽ መስጠታቸው የሚዘነጋ አይሆንም። ከዚህ በፊትም እኔ በወታደሩም በብልጽግናም አልተማመንም ሲሉ ተሰምተው ያውቃሉ። ብልጽግናን ተማምነን ሳይሆን ወታደሮቻችንን ተማምነን ሳይሆን ይህን አስደናቂ ዓለም የፈጠረ ሁሉን ቻይ የሆነ በማንም የማይሸነፍ ታላቅ አምላክ እንዳላት በማመን ነው የሀገሪቱ ወታደሮች በየተራራና በየመንደሩ መስዋዕት እየሆኑ ላለፉት አምስት ዓመታት ስልጣናቸውን ይጠብቁ ዘንድ እየተዋደቁ ግን ቀጥለዋል በጠቅላይ ሚኒስትሩ አገላለጽ ግን አሁን መተማመኛቸው እነዚህ ወታደሮችና ፓርቲያቸው ሳይሆን የሚያመልኩት ፈጣሪያቸው ነው ዛሬም ግን በክልሉ የተለያዩ አካባቢዎች ይህንኑ ሰራዊት ተማምነው ከሀገሪቱ ወጣቶች ጋር እያዋጉት ነው በመንበራቸው ላይ የቀጠሉት ይህንን ዘመቻቸውን ደግሞ በተለይም በአማራ ክልል ህዝብን ተላላኪ ብለው የፈረጁ የክልሉ ተላላኪዎቻቸው እንዲመሩ አድርገዋል። መከተላቸው አቶ ተመስገን ጥሩነህም ጠላት ብለን ፈርጀነዋል የሚሉትና አሁን በክልሉ የሚፋለማቸውን ታጣቂ ኃይል ተላላኪ ሲሉ ከሳምንታት በፊት የገለጹትን ይህንን የክልሉን ህዝብ አሁን ይዋጋላቸው ዘንድ ሲጠይቁት ከደሴ ተሰምተዋል። አላቀርነትን ይዞብን የሚመጣ የደሴ ጠላት ነው ተብሎ እንደ ተፈረጀው ሁሉ ተፈርጆ ሊቀጥል ይገባል። ስለዚህ ተባብራችሁ ልትታገሉትም ይገባል። ይህ በእንዲህ እንዳለ የፋኖ አመራሩ ዘመነ ካሴ ከሌሎች የብልጽግና ተቃዋሚ ኃይሎች ጋር እየተፈጠረ ነው ስላሉት ቅንጅት ተናግሯል። በከተሞች ሊፋፋም ይገባል ስላሉት ትግልም እንዲሁ ሲገልጹ ተሰምቷል። በአማራ ክልል የቀጠለው የተኩስ ልውውጥ የሚያደርሰው ውድመትም እንዲሁ እንደቀጠለ ነው። የመንግስት ወታደሮች በአርሶ አደሩ የሰብል መሰብሰቢያ ወቅት እየተኮሱ ያሉት ከባድ መሳሪያ ጉዳት ማስከተልም ጀምሯል። በፋኖ ኃይሎች ና በመንግስት ታጣቂዎች መካከል የሚደረግ የተኩስ ልውውጥ መካከል ራሳቸውን የሚያገኙ የከባድ መኪና አሽከርካሪዎችም የውድመቱ ሰለባዎች መሆናቸውን ቀጥለዋል። ማህበራቸው በዚህ ሰሞን በጎንደር ና ባህር ዳር መካከል ባለ ስፍራ ደረሰ ያለውን ጉዳት ሲያስረዳም ከማዕከላዊ ጎንደር ማክሰኝት አቅራቢያ ሐሙሲ ተብሎ በሚጠራ ከተማም ሁለት ተሽከርካሪዎች የደረሰባቸውን ውድመት በአብነት በማንሳት ነው። እንዲህ ያሉ ቁሳዊ ና በየዕለቱ ደግሞ ሰባዊ ጉዳቶችን የሚያስከትሉ ውጋዎች ደግሞ መቆሚያ አላገኙም። በሰሜን ጎንደር ዞን አጅር የጃኖር አካባቢ በተለይም ጥራሄና ተብሎ በሚጠራው ስፍራም የመንግስት ኃይሎች ወደ ስፍራው ማቅናታቸውን ተከትሎ የተደረገ ውጋ ቀዳሚ ምሳሌ ነው። በወሎ ቀጠና ደግሞ በተለይም በሁለት ስፍራዎች ላይ ጠንከር ያሉ የተኩስ ልውውጦች ተመዝግቧል። የፋኖ ኃይሎች ወደ ሻፊ ከተማ መግባታቸውን ተከትሎ ያጋጠመውና ከደላንታ ቅርብ ርቀት ተሬ ተብሎ በሚጠራ ስፍራ የመንግስት ኃይሎች መጓዛቸውን ተከትሎ የተከፈቱ ጥቃቶች የብልጽግናው መንግስት የፋኖ ኃይሎችን ከውስጥም ከውጭም ጠላቶች ጋር ቅንጅት ፈጥረውብኛል በሚል ከቅርብ ጊዜ ወዲህ ደጋግሞ ሲከስ መስማት ማትም የተለመደ ነው። ከዚህ ና ከሰሞኑ በተለያዩ የኢትዮጵያ አካባቢዎች እያቆጠቆጡ ካሉ ተቃውሞዎች ጋር በተያዘ ማብራሪያ ያቀረቡት ደግሞ የፋኑ አመራሩ ዘመነ ካሴ ናቸው። የአብይ አህመድ ስርዓትን የዘር ማጥፋት ሲሉ ፈርጀው እኛ እያደረግ ነው ያለነው ትግልም ራስን የማዳን ነው ሲሉ ያነሳሉ። ዘመንም አቶ እስክንድር ነጋ ከሰሞኑ ከቱርክ ሬዲዮ ና ቴሌቪዥን ጋር በነበራቸው ቆይታም በተመሳሳይ መናገራቸው የሚዘነጋ አይሆንም። አመራሩ ዘመነ ካሴ በአሁኑ ወቅት ትግላችን ተጠናል ተጠናክረዋል ሲሉና የማስታጠቅና የማሰልጠን እንደዚሁም የአደረጃጀት አንድነት ስራዎችን እየሰራ ነው ሲሉ ገልጸው ሁለት ዋና ዋና ጉዳዮችን አስከትሏል። ከሌሎች የኢትዮጵያ የጸረ ብልጽግና አገዛዝ ኃይሎችና የከተማ እንቅስቃሴዎች ጋር የተያያዙ አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራ ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቀረር መልክ ለማስያዝ የአማራ ፋኖ ነው በከፍተኛ ትጋት እየሰራ ነው። የአማራ ህዝብ ህልውና የሚጠበቀውና በኢትዮጵያ ህዝብ ላይ የተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታም መዘንጋት የለበት። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘራጥፍ የመደበቂያ ዋሻ መሆኑም በአፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባሪያ ሁኔታው በሚፈቅደው የትግል ዓይነት ሁሉ እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፉ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። በኤርትራ ድንበር አካባቢ የድሮን ማስፋፊያ መካሄዱ ተነገረም። ይህ በእንዲህ እንዳለከ ሰሞኑ የብልጽግናው የውጭ ጉዳይ ሚኒስትር ያቀረበውን ክስ ተከትሎ ከወደ አስመራ ምላሽ ተሰጥቷል። ለድሮን ጦርነታቸው ተጎጂ መስለው ለመታየት በኃይል አሰብን እንይዛለን የሚሉትን ብልጽግናዎች ቀንሰውታል የሚል የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ሰሞኑን በአንድ የፖሊሲ መድረክ ላይ ኤርትራ በኢትዮጵያ ውስጥ በብዝበዛ ተግባር ላይ ተሰማርታለች ብለው የኤርትራው ፕሬዝደንት ኢሳያስ አፈወርቂና የኤርትራ ስልጣንን በወራሪነትና በዘራፊነት መክሰሳቸውን መዘገባችን አይዘነጋም። ይህንን ተከትሎ እንደተለመደ ከወደ አስመራ ምላሽ ተሰጥቷል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጌዲዮን ጢሞቴዎስ ኢትዮጵያን በዘላቂነት የሚያውከው የኢሳያስ ዶክትሪን ነው በማለት ያቀረቡትን ክስ ምክንያት አልባ የሚል ምላሽ ሰጥተውበታል። ኤርትራ ኢትዮጵያን እያተራመሰች ነው ማለታቸውም ምንም አይነት ተጨባጭ መሰረት የሌለው ነው በማለት አጣጥለውታል። በኢትዮጵያ በአብዛኞቹ ክልሎች በመጠናቸው ከፍ ያሉ ግጭቶች እየተስተናገዱ መሆኑን አንስተው የብልጽግና ሰዎች ቀውሳቸው ውስን ሀብት ባላት ትንሽ ሀገር ኤርትራ ላይ ማላከካቸውን ሊያቆሙ ይገባል ሲሉም ያክላሉ። የማነ ይልቁንም በኢትዮጵያ ውስጥ የሚካሄዱ ግጭቶች ምንጫቸው ከተሳሳተ መንግስታዊ አመራር የመጣ እንደሆነም ሲገልጹ ተስተውሏል። የኢትዮጵያው ገዢ ብልጽግና ፓርቲ የጦርነት አጀንዳ ከቅርብ ጊዜ ወዲህም ወደ ተጎጅነት ትርክ ተቀይሯል የሚሉት የማነም ብልጽግና አስፈላጊ ከሆነ የባህር በር በኃይልም ቢሆን እናገኛለን ከሚለው ትርክቱ ለጊዜውም ቢሆን ዝም ብሏለን ብሏል። በእርግጥ የማነ አንድ ለእናቱ በሆነው የኤርትራ ቴሌቪዥን ላይ ብዙ ጊዜያቸውን አጥፍተው ይሆናል እንጂ የኢትዮጵያ ከፍተኛ የጦር አዛዦችም ከፍተኛ ዲፕሎማትም በባሌም ይሁን በቦሌ በቅልጥ ማችን እናስመልሰዋለን ካሉ ግን ገና ቀናት ብቻ ናቸው የተቆጠሩት። ባህር በር እናገኛለን በቦሌም ሆነ በባሌ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 የሻዕቢያው ሰው ግን አሁን በኃይል እናስመልሳለን የሚለው ንግግር መርገቡ ብልጽግና ፓርቲ ባለፉት ሁለት ዓመታት በኤርትራ ላይ በግድ የለሽነት ያወጀውን ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰበው ሴራ ነው በማለት ይገልጹታል። ብልጽግና ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው በባህር በር ስም የተስፋፊነት የጦርነት አጀንዳን እያራመደ ነው በማለት ጭምርም ውንጀላቸውን ያቀርበዋል። ጌዲዮን ጢሞቴዎስ ከትናንት በስቲያ ፕሬዝደንት ኢሳያስ አፈወርቄና ቡድናቸው በሺ ዘጠኝ መቶ 2023 ዓመተ ምህረት ኢትዮጵያን ከመውረራቸው በፊት በዝባዥ እንደነበሩ አንስተው አሁን በሰሜን ኢትዮጵያ ግዛቶችን ተቆጣጥሮ እንደሚገኝ ሲናገሩ መደመጣቸው ግን የሚታወስ ነው። የበርካቶች ሀሳብ እነዚህ ሁለት የአስመራና አዲስ አበባ የጥፋት አገዛዞች በመሰል መንገድ ህዝቡን በጦርነት ስጋት ውስጥ ሸብበው የማቆየትና የመግዛት ስልታቸውን ጅም ሁለቱንም ቢያንስ ደግሞ አንዳቸውን ሊያጠፋ ወደሚችል የርስ በርስ ጦርነት ሊገቡ አይችሉም የሚል መከራከር ያላቸው ዘ ኢኮኖሚስት ከሰሞኑ በወጣው ውሃ ተታታ ግን ኢትዮጵያ ወደ ሌላ ጦርነት ለመግባት ቋፍ ላይ ናት ካለባቸው ሶስት ምክንያቶች አንዱ ይህ የኤርትራ ውጥረት ስለመሆኑ መዘገቡ አይዘነጋም። በዘገባው ከተነሱ ጉዳዮች ውስጥ ደግሞ ወታደራዊ ዝግጅትም አብሮ የተካተተበት ነው። በተለይም በአዲስ አበባው መንግሥት በኩል እየተደረገ ስላለው መሰናዱ አንስቶ በአሰብ አቅጣጫ በኤርትራ ድንበር አካባቢ የድሮን ስምሪት መስጫ ቦታ ማስፋፊያ ተደርጓል ብሏል። ይህንን ደግሞ በሳተላይት ምስል ማረጋገጡን አስታውሷል። ከሳምንታት በፊት ወደዚህ የድንበር አካባቢ የኢትዮጵያ ባለስልጣናት ከአሰብ በሰባ ኪሎ ሜትር ርቀት አካባቢ በሚርቅ የድንበር አካባቢ ተገኝተው እንደነበርም አንስቶ እነ ጌታቸው ረዳና ሬድዋን ሁሴን ያደረጉትን ጉብኝት ዋቢ ያድርጓል። የሻዕቢያው አገዛዝም አሰብ ዙሪያ የጸረ ድሮንና ድሮን ዝግጅት ላይ ስለመሆኑ ከዚህ በፊት ተገልጾ የነበረ ቢሆንም ዘኢኮኖሚስት ግን በሳተላይት የተመለከተው ጉዳይ ስለመሆኑ በዘገባው ላይ አላነሳም። ጄኔራሉ ትግራይ በህልውና አደጋ ውስጥ ናት ሲሉ ተናገሩ። በሌላ በኩል በክልሉ ጦርነት ሊቀሰቀስ ነው በሚል ወሬ የዋጋ ጭማሪ በሚያደርጉ አካላት ላይ እርምጃ ወስዳለው ሲል ጊዜያዊ አስተዳድሩ አሳውቋል። ከቀናት በፊት በአፋር አዋሳኝ ስፍራ አካባቢ የተፈጠረው ግጭትና ከአራት ኪሎ አስተዳደር በኩል የተፈጸመው የድሮን ጥቃት መነጋገሪያ ነበር። ያንን ተከትሎ በትግራይ በተለይም ደግሞ በመቀለ ከባንኮች ገንዘብ የማውጣት በሸቀጦች ላይ የዋጋ ጭማሪና በነዋሪዎች ላይም ጠንካራ ስጋት መከሰቱን መዘገ ማሰባችን አይዘነጋም። በእርግጥ የክልሉ ህዝብ ኮሽ ባለ ቁጥር እንዲህ ያለ የጭንቀት ጊዜን ያሳልፍ ዘንድ ከተፈረደበት አምስት ዓመታት አልፏል። በቅርቡ እንኳን እናቶ ጌታቸው ረዳ ትግራይ ለቀው ሲወጡ አገዛዙ የነዳጅና የሸቀጦችን ጉዞም ሲያግድ ወዘተ ለተመሳሳይ ጭንቀት እንዲዳረግ ሆኗል። የሆኖ ሆኖ ከሰሞኑ ከተፈጠረው ሁነት ጋር በተያያዘም የትግራይ ጊዜያዊ አስተዳደር ማስጠንቀቂያ ሰጥቷል። በፍጆታ ሸቀጦች ላይ ነጋዴዎች የሚያደርጉትን ዋጋ ጭማሪ ለመቆጣጠር በንግድ ግብይቱ ላይ ቁጥጥር ማድረግ እንደሚጀምር ነው ያሳወቀው። የጊዜያዊ አስተዳድሩ ጦርነት ሊቀሰቀስ ይችላል የሚል ሀሰተኛ መረጃን በማሰራጨትና የመንግስት ሰራተኞችን የደሞዝ ጭማሪ እንደ ሽፋን በመጠቀም ምክንያታዊ ያልሆነ ዋጋ የሚጨምሩ ነጋዴዎችን ሸቀጦችን መውረስን ጨምሮ ሌሎችንም የማያዳግሙ እርምጃዎችን እወስዳለሁ ሲል ነው ማስጠንቀቂያውን ያስተላለፈው። ከነጋዴዎች ጋር በሚሞዳሞዱ መንግስታዊ ተቋማት ላይ ክትትል እንደሚያደርግም ጊዜያዊ አስተዳደሩ ገልጿል። የበንዴ እንዳለ ጄኔራሉ ትግራይ በህልውና አደጋ አፍሪካ ውስጥ ናት ሲሉ ተናግሯል ጄኔራል ታደሰ ወረደ። ይህ የህልውና አደጋ ያሉት ጉዳይ የጸጥታ ብቻ ችግር አይደለምም ይላሉ። ብዙ ሰው የህልውና አደጋን የሚመለከተው ከጸጥታ ጉዳይ ጋር ብቻ እያይዞ ነው፣ ነገር ግን ከምግብ ዋስትና ጋር የተያያዘውም የከፋ ነው ሲሉም አብራርቷል በእርግጥ በስጋትነት የሚወራው የጦርነት ስጋት ተገቢ ነው፣ ነገር ግን እንዲህ ያለ ጉዳይ አለ በሚል ራሳችንን በምግብ እንድንችል ከማድረግ ሊያቅበን አይገባም ሲሉ በክልሉ በተዘጋጀ አንድ መድረክ ላይ ተናግሯል

በኢትዮጵያ ኦሮሚያ ክልል የተፈጸሙ ሰሞንኛ ግድያዎች ዓለም አቀፍ ትኩረትን አግኝተዋል። የዓለም አብያተ ክርስቲያናት ምክር ቤት በአርሲ ዞን በተፈጸመው ጥቃት ዙሪያ መግለጫ አውጥቷል። የዓለም አብያተ ክርስቲያናት ምክር ቤት ጠቅላይ ጸሐፊ የሆኑት ጄሪ ፒሌም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላኩት ደብዳቤም በኦሮሚያ ክልል አርሲ ዞን በተፈጸመው ጥቃት ህይወታቸውን ባጡ ሰዎች የተሰማንን ሀዘን እንገልጻለን ብሏል። ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያም ያልተረጋጋ የሰላም ሁኔታን ያመለክታል ያሉ ጠቅላይ ጸሐፊው አክለውም በአስቸኳይ እርቅ መፈጸምና ለሁሉም የህብረተሰብ ክፍሎች ሰብዓዊ ጥበቃን ማድረግ ያስፈልጋል ብለዋል። የዓለም አብያተ ክርስቲያናት ምክር ቤት መሰል የአመጻ ድርጊቶችን ያወግዛል ሲሉም ጠቅሰው፣ ምክር ቤቱ ለፍትህ ለሰላምና ለማህበራዊ እርቅ ለሚደረጉ ጥረቶች የማይናወጥ ድጋፉን ይገልጻልም ነው ያሉት። በሁሉም ደረጃ ያሉ መሪዎች የግጭቶችን ስር መፍትሄ ለመፍታት ውይይትና ምክክር እንዲጎለብት እንደዚሁም የሰውን ህይወትና ክብር ለመጠበቅ የሚያስችል ጥበብና ቁርጠኝነት እንዲኖራቸው እን እንጸልያለንም ብለዋል። አያይዘው ምክር ቤቱ በዚህ አስከፊ የሐዘን ወቅት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና ከኢትዮጵያ ህዝብ ጋር በአጋርነት እንደሚቆም አመልክቷል። በጥቃቱ ህይወታቸውን ላጡ ነፍሳቸው በሰላም እንዲያርፍ እንደዚሁም ለተጎዱት ሁሉ መጽናናትና ጥንካሬን ይሰጥልን ዘንድ ጸሎታችን እንጠይቃለንም ሲሉ ገልጿል። የዓለም አብያተ ክርስቲያናት ምክር ቤት በዓለም ዙሪያ ከ120 በላይ ሀገራት የተወጣጡ 356 አብያተ ክርስቲያናትን ያቀፈ ዓለም አቀፍ ህብረት ሲሆን በዓለም ዙሪያ ከ580 ሚሊዮን ሚሊየን በላይ የሚሆኑ ክርስቲያኖችንም ይወክላል። እንዲህ በአለም አቀፍ ደረጃ መነጋገሪያ የሆነውን የአርሲውን ግድያ በተመለከተም በሃይማኖት ተቋማት ጉባኤ በኩል የተዘጋጀው መግለጫና ሪፖርት ሁለት ጊዜ እንዲቀየር ስለመደረጉና አራርሳ መርዳሳ ደግሞ ፈጸሙ የሚባሉ አካላትን ለሃይማኖት ሰዎች የነገሩበትን መንገድ በተመለከተ ከዚህ በፊት መዘገባችን ይታወሳል። ብሪታንያ ስደተኞችን በተመለከተ አዲስ የፖሊሲ ለውጥ አድርጋለች። በዩናይትድ ኪንግደም የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞች በሀገሪቱ በቋሚነት እንዳይቆዩ የሚያደርግም ይሆናል። ይህ ጉልህ የፖሊሲ ለውጥ ደግሞ የፊታችን ሰኞ በሀገር ውስጥ ሚኒስትሩ ሻባና መሀሙድ በኩል በምክር ቤት ይፋ እንደሚደረግም ተዘግቧል። በፖሊሲው መሰረት ጥገኝነት ያገኙ ስደተኞች በብሪታንያ ለተወሰነ ጊዜ ብቻ የሚቆዩ ይሆናል። በሀገሪቱ ጥገኝነት ጥያቄዎችን በዘላቂነት የምታኖርበት አሰራር ሊለወጥ እንደሆነ የተገለጸም ሲሆን የፖሊሲው ለውጥ የተደረገው በጀልባ የሚገቡ ስደተኞችን ቁጥር ለመቀነስ ነው። የጥገኝነት ጥያቄያቸው ተቀባይነት ያገኙ ሰዎችም ሀገራቸው መመለስ አስጊ አይደለም ተብሎ በሚታመንበት ወቅት ወደ ሀገራቸው እንዲመለሱ ይደረጋል። አሁን በብሪታንያ ለጥገኝነት ጥያቄዎች የአምስት ዓመት የቆይታ ጊዜ ትፈቅዳለች። ከዛም ስደተኞቹ በብሪታንያ በዘላቂነት ለመቀጠል ማመልከት ይችላሉም። ፖሊሲው የተወሰደው ከዴንማርክ እንደሆነም ተነግሯል። የዴንማርክ ግራ ዘመም ሶሻል ዲሞክራቲክ መንግስት በአውሮፓ ጠንካራዊ ስደተኞች ፖሊሲን በመተግበር ይታወቃል። ጥገኝነት ተጠያቂዎች የሁለት ዓመት የመኖሪያ ፈቃድ ከተሰጣቸው በኋላም በድጋሚ ማመልከት አለባቸው። ዜግነት ለማግኘት ያለው ሂደትም ከጊዜ ወደ ጊዜ ፈታኝ የሆነ መጥቷል። የዴንማርክ አሰራርን ያደነቁት የዩኬ የሀገር ውስጥ ጉዳይ ሚኒስትር በምርጫ ወቅት የተሻለ የህዝብ ድምፅ ያስገኘ አካሄድ ነው ሲሉ አሞካሽ ተውታል። የዩኬ ሊበር ፓርቲ ጠንካራ እርምጃ ካልወሰደም የጨለማ ኃይሎች ወርሱናል ሲሉ አስጠንቅቀዋል። ዴንማርክ ስደተኞች ቤተሰቦቻቸውን የሚወስዱበትን ሂደት በማራዘም የምትታወቅ ሲሆን ይህ አሰራርም በሀገር ውስጥ ጉዳይ ሚኒስትሯ ተወድሷል። ብሪታንያ ለስደተኞች ያላት መልካም አቀባበል በጀልባ ወደ ሀገሪቱ የሚገቡ ጥገኝነት ጥያቄዎች ቁጥር እንዲጨምር ማድረጉንም ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን፣ ቸር ያሰማን።